ሰላም ጤና ይስጥልኝ! ክቡራትና ክቡራን የዩትዩብ ቻናል ቤተሰቦች፣ በተለይ በአሁኑ ወቅት መንግስት እንግዲህ ብዙ ሰፈሮችን ብዙ ቤቶችን ለልማት በሚል ያነሳል። ታዲያ ለልማት በሚል ቤታችሁ ሲፈርስ፣ ቦታችሁ ሲወሰድ ካሳ ይከፈላል። ነገር ግን ካሳ የማይከፈላቸው ሁኔታዎች አሉ። እነዚህን አንድ በአንድ የምነግራችሁ ነው የሚሆነው አብራችሁ እንድትቆዩና ይህን ጠቃሚ የሆነ የሕግ ምክር እንድትሰሙ እጋብዛችኋለሁ። እንግዲህ ለሕዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋምበትን ሁኔታ ለመወሰን መንግስት አዋጅ አውጥቷል። አዋጅ ቁጥር 1161 ህዝባር 2011 እንደዚሁም የሚኒስትሮች ምክር ቤት ደንብ ቁጥር 472 ህዝባር 2012 እና የአዲስ አበባ ከተማ አስተዳደርም መመሪያ ቁጥር 79 ህዝባር 2014 ወጥተው በዚህ እነዚህ መመሪያዎች በዚህ አዋጅ፣ በዚህ ደንብ መሰረት ነው እንግዲህ ካሳ የሚከፈለው ምትክ ቦታ የሚሰጠው አጠቃላይ ለህዝብ ጥቅም ሲባል በልማት የሚነሱ ሰዎች ካሳ የሚከፈላቸውና የሚስተናገዱት በነዚህ ህጎች መሰረት ነው በዚህ በነዚህ ህጎች መሰረት እንግዲህ ካሳ የማይከፈላቸው ሁኔታዎች አሉ አንድ በአንድ እነግራችኋ አለው አንደኛ ካሳ የማይከፈላቸው መካከል ካሳ ከተከፈለ በኋላ ለተሰራ ወይም ለተሻሻለ ቤት ለተተከለ ማንኛውም ተክል ለተዘራ ሰብልና ለተደረገ ቋሚ ማሻሻያ የንብረት ካሳ አይከፈልም ከቦታችሁ ላይ እንድትነሱ ካሳ ተከፍሏችሁ ከተከፈላችሁ በኋላ ለሌላ ተጨማሪ ግንባታ ብታከናውኑ ብታሻሽሉት እንደዚሁም ተክል ብተክሉ ሰብል ብዘሩ ካሳ እንደማይከፈላችሁ ማወቅ ያስፈልጋል ሁለተኛ ካሳ የማይከፈላቸው በግልም ሆነ በጋራ ቅድሚያ እንዲያለሙ ለተፈቀደላቸውና ወደ ልማት ለሚገቡ የንብረት ካሳ አይከፈልም ቅድሚያ ቦታችሁ ላይ እንድታለሙ ተፈቅዶላችሁ ወደ ልማት ለምትገቡ የንብረት ካሳ አይከፈላችሁም። ሶስተኛ፣ በጊዜያዊነት የተያዙ ይዞታዎችን የንብረት ካሳ አይከፈልም። በጊዜያዊነት ለተያዙ ይዞታዎች የንብረት ካሳ አይከፈልባቸውም። አራተኛ፣ የከተማ አስተዳደር ቤቶች ሆነው በከተማ አስተዳደር ልማት ምክንያት ለሚነሱ ንብረቶች እንደዚሁ ካሳ አይከፈልም። የከተማ አስተዳደር ቤቶች፣ የቀበሌ ቤቶች ሆነው እና ከተማ የሚያስተዳድራቸው ቤቶች ከሆኑ እነዚህ ቤቶች በልማት ምክንያት ሲፈርሱ ካሳ አይከፈልም። አምስተኛ አግባብ ባለው አካል ሳይፈቀድ በህገ ወጥ መንገድ የተያዘ ቦታ ላይ ለሰፈረ ማንኛውም ንብረት ካሳ አይከፈልም ማለት ነው። ስድስተኛ የግል ባለይዞታዎች ከህጋዊ ይዞታቸው ውጪ ላሰፈሩት ንብረት ካሳ አይከፈልም። ህጋዊ ይዞታ ተብሎ የሚታወቀው የተረጋገጠ በመንግስት ተፈቅዶ የተያዘ ወይም በካርታ የተረጋገጠ እንደ ህጋዊ ይዞታ ይቆጠራል። ነገር ግን ከህጋዊ ይዞታችሁ ውጪ ለሰራችሁት ግንባታ ላፈራችሁት፣ ላሰፈራችሁት ንብረት ሲፈርስባችሁ ለዚህ ካሳ አይከፈልም። ካሳ የሚከፈልባችሁ በህገ ይዞታችሁ ላይ ብቻ ላሰፈራችሁት መሆኑን ልብ ማለት ያስፈልጋል። ሰባተኛ ማዕድን ለማውጣት ፍቃድ ባልተሰጠው አካል በተያዘ የማዕድን መሬት ላይ ለተደረገ ግንባታ የንብረት ካሳ አይከፈልም። የማዕድን ፍቃድ ሳይኖረው ማዕድን ለማውጣት ብሎ ግንባታ ካከናወነ ያ ግንባታ ቢፈርስበት የንብረት ካሳ አይከፈልበትም። ምክንያቱም ፍቃድ ስለሌለው። ሌላ የእድር ይዞታ ሆኖ ለልማት ሲነሳ የይዞታውና የንብረቱ ባለቤት የከተማው አስተዳደር ከሆነ የንብረት ካሳ አይከፈልም። በእድር ይዞታው ግን ካርታም ካለው የይዞታ ማረጋገጫ ካለ እና የእድሩ ንብረት ተደርጎ ስለሚቆጠር ለዛ ለእድሩ የንብረት ካሳ ይከፈላል። ነገር ግን የእድር ይዞታው ለልማት ሲነሳ የይዞታውና የንብረቱ ባለቤት የአዲስ አበባ ከተማ አስተዳደር ከሆነ ለንብረቱ ካሳ እንደማይከፈል ማወቅ ያስፈልጋል። ሌላ ስምንተኛ ካሳ ከማይከፈልባቸው መካከል ከፍተኛ የኤሌክትሪክ ኃይል ተሸካሚ መስመር በሚያልፍባቸው ቦታዎች ለምሰሶ መትኪያ በቋሚነት ከሚወሰደው ቦታ ውጭ ያሉና ገደብ ወይም ክልከላ ለተጣለባቸው ቦታዎች የንብረት ካሳ አይከፈልም። ይሄ ትላልቅ ሃይቴንሽን ፓወር የሚያልፍባቸው ቦታዎች ላይ ለምሰሶ መትኪያነት ከሚወሰደው ቦታ ውጭ ያሉና ገደብ ወይም ክልከላ የተጣለባቸው ቦታዎች ይኖራሉ። በዚህ ያህል ሜትር ርቀት ወይም ራዲየስ ውስጥ ተብሎ ክልከላ ይደረግበታል እና በዛ ውስጥ ለሰፈሩ ንብረቶች ካሳ እንደማይከፈልባቸው ማወቅ ያስፈልጋል። እንደዚሁም ከግንቦት 1988 እስከ ሚያዝያ 1997 ድረስ የተያዙና የፕላን ተቃርኖ ያለባቸው ይዞታዎች ሲነሱ የንብረት ካሳ አይከፈልም። ከ1988 እስከ1987 የተያዙ ይዞታዎች ነገር ግን የፕላን ተቃርኖ ያለባቸው፣ እዚህ ጋ ልብ ማለት ያስፈልጋል። የፕላን ተቃርኖ ካለባቸው የንብረት ካሳ እንደማይከፈላችሁ ማወቅ ያስፈልጋል። በልማት ምክንያት እንግዲህ በከፊል ቤቱ የሚነሳ ቢሆንም ቀሪው ቤት ግን አገልግሎት መስጠት የሚያስችል ከሆነና ለመቆየት ከፈለጉ እዛ ቦታ ላይ የልማት ተነሺ ከሆኑ ለልማት ተነሺዎቹ ካሳ አይከፈላቸውም። በግልም ሆነ በጋራ ቅድሚያ እንዲያለሙ ያለሙ ለተፈቀደላቸውና ወደ ልማት ለሚገቡ የልማት ተነሺዎች እንደዚሁ ካሳ አይከፈላቸውም። በቤተሰቦቻቸው የግል ይዞታ ውስጥ የሚኖሩ የልማት ተነሺ ልጆች የልማት ተነሺ ካሳ አይከፈላቸውም። ስለዚህ እነዚህ የልማት ካሳ፣ የንብረት ካሳ የማይከፈልባቸው ሁኔታዎች አንድ በአንድ ለእናንተ ለማድረስ ነው። ሁሉም ልማት በሚል ለካሳ የሚነሱ ሁሉ ካሳ ይከፈላቸዋል ማለት አይደለም። እነዚህ የዘርዘርኩላችሁ አስራ ሁለት ነው አስራ ሶስት ሁኔታዎች ካሳ የማይከፈልባቸው ሁኔታዎች መሆኑን እንድታቁት ነው። እንግዲህ በተለይ በአሁኑ ወቅት ቅድም እንደገለጽኩላችሁ፣ በአዲስ አበባ እንደዚሁም ደግሞ በተለያዩ የክልል ከተሞች ለህዝብ ጥቅም ሲባል ወይም ደግሞ ለልማት ሲባል ብዙ ይዞታዎች ብዙ ቦታዎች ከቦታቸው ይነሳሉ። ታዲያ የተለያዩ ካሳ ይከፈላል፣ እንደዚሁም ምትክ ቦታ ይሰጣል። ለንግድና ሌሎች ሲከራዩ ወይም ደግሞ የንግድ ገቢ ሲገኝበት ከነበረ ደግሞ ለደረሰው የኢኮኖሚ ጉዳት መንግስት ማካካሻ ገንዘብ ለዛ ጉዳት ካሳ ይከፍላል። እና ከዚህ ጋር ተያይዞ ብቻ ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተነሾች መልሰው የሚቋቋሙበትን አዋጁን አዋጅ ቁጥር 1161 ህዝባር 2011 እንደዚሁም የሚኒስትሮች ምክር ቤት ያወጣውን ደንብ ቁጥር 472 ህዝባር 2012 እንደዚሁም የአዲስ አበባ ከተማ አስተዳደር ያወጣውን መመሪያ ቁጥር 79 2014 በተመለከተ በተደጋጋሚ እንግዲህ ወደፊት ለእናንተ ግልጽ የሆነ በተለይ በአሁኑ ሰዓት ብዙ እንግዲህ እንደ አዲስ ለልማት በሚል ሰፈሮች እየተቀየሩ ቤቶች እየተነሱ ነዋሪዎች እየተነሱ ስለሆነ ግንዛቤ ሆ እንዲኖራቸው ተከታታይ የሆኑ የህግ ምክሮችን የህግ መረጃዎችን ለእናንተ የማደርስ ይሆናል። እነዚህን አዋጆች እና ደንቦች ደግሞ መሰረት በማድረግ ክልሎች እንግዲህ ልክ እንደ አዲስ አበባ ከተማ አስተዳደር ሁሉ ይህንን አዋጅና ደንብ ለማስፈጸም የራሳቸውን መመሪያ ያወጣሉ። ግን አዋጁ እና ደንቡ በሀገር አቀፍ ደረጃ ተፈጻሚነት አላቸው። ከአዲስ አበባ ከተማ አስተዳደር ካወጣው መመሪያ የተለየ ክልሎችም ያወጣሉ ብዬ አላስብም። ያወጡትን መመሪያ ኦልሞስት ተመሳሳይ ነው፣ አዋጁንና ደንቡን መሰረት አድርገው ስለሚወጡ። ስለዚህ ወደፊት እንግዲህ ምትክ ቦታ እንዴት ይሰጣል፣ ምትክ ቦታ እንዴት ይመደባል፣ እና ተያዥ ጉዳዮች ሰዎች በልማት ምክንያት ሲነሱ በካሳ ክፍያና በምትክ ቦታ አሰጣጥ ላይ ቅሬታ ሲኖራቸው መብታቸውን ለማስከበር ምን አይነት የህግ አካሄድ እንዲሄዱ ነው አዋጁ ወይም ደንቡ የሚያስገድዳቸው የሚሉትንም ጨምሮ ሌሎች ተያዥ ጉዳዮችን ለእናንተ እማቀርብላችሁ ነው የሚሆነው ወደፊት። አብራችሁ ስለቆያችሁና ይህንን የህግ ምክርና መረጃ ስለሰማችሁ ደስ ብሎኛል። አብሬያችሁ የነበርኩ ጠበቃና የህግ አማካሪ የሱፍ ከበር የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ